ነገር ለአባቷ ነገረችው። አባዬ ቤተሰቦችን እኮ አገኘኋቸው ብላ ስትነግረው ምን አለ? ከዛን አዎ አባዬ እንግዲህ እኔማ በነገርከኝ መሰረት ቤተሰቦችን አግኝቻቸው ነበር ታዲያ ግን ምን ዋጋ አለው ብላ ስጠይ ስትነግረው እንዴ ልጅ ምን ተፈጠረ ታዲያ ምን ሆነ? ብሎ ጠየቃት። ነገር ግን እናቴ አልተቀበለችኝም አባዬ እና ደግሞ ሌላም በጣም ብዙ ነገር የደበኩ ነገር አለ አለችው። ምንድን ነው ሀንዬ? እስኪ ንገሪኝ የኔ ልጅ እስኪ ንገሪኝ ብሎ ሲያፋጥጣት፣ እሷም ደግሞ አባዬ፣ እኔ እስከ ዛሬ የመንግስት መስሪያ ቤት ሳይሆን የምሰራው እሰው ቤት ተቀጥሬ ነው። እናም በተቀጠርኩበት ቤት እንግዲህ እዛ የምሰራባት ሴትዮ እናቴ ሆና ተገኘች። ምን? አዎ አባዬ ከዛም አልፎ ደግሞ ሚስጥራችንን ለአመታት አንተ ፎቶውን ይዘህ እንዲሁም ደግሞ መስቀሉን ይሄ እጣ ፈንታሽ ነው እያልክ የሰጠኸኝን ማን እንዳነሳው ባላውቅም እንኳ ያን ሁሉ ነገር ተዘርፌ እና ልጅቷ እኔ ነኝ የእናንተ ቤተሰብ ብላ ሄዳ ተናገረች። ከዛም እናቲቱ አመነቻት፣ ማለት ያው እናት የምትባለዋ ነገር ግን ምላስ የሚባልና እንዲሁም እዚህ እየመጣች የምጠይቅህ ሰላም በፍጹም አንቺ ነሽ እህታችን እያሉ እነሱ ተቀብለውኛል ብላ ስትነግረው ፋዘር በጣም ደነገጡ። በአንድ በኩል ደስ ቢላቸውም፣ በአንድ በኩል ግን እስከ ዛሬ እሰው ቤት እየሰራች መሆኑን ያሳከመችውና ያን ሁላ ብር ዝም ብላ እንደወጉ ሳይሆን በመንግስት በተማረችበት ሙያ ሳይሆን ያገኘችው ዝም ብሎ እንደ ስጦታ መሆኑ ሲገነዘብ ራሱን ጠና ፋዘር። ምን አለ በቀረብኝ፣ ምን አለ ባልዲን። እስኪ ንገሪኝ፣ አንቺ ሰው ቤት ተቀጥቅጠሽ፣ በዛውም ደግሞ ሴትየዋ እንደዚህ ብላሽ ነው አይደለም፣ ለእኔ ብለሽ ብዙ መስዋዕት ከፈልሽ ብሎ ሲነግራት ከዛም በኋላ እንዴ፣ እንዲህማ እንድትለኝ አልፈልግም አባዬ። እኔ እኮ እንደው መናገር አልፈለግኩም ነበር፣ ታውቃለህ እኔ የቱንም ያህል ቤተሰቦችንም ባገኝ እንኳን አባቴም፣ ሁለ ነገሬም፣ እናቴም፣ አባቴም፣ ጓደኛዬም፣ አክስቴም፣ አጎቴም በቃ ባጠቃላይ አንተ ነህ። ማንንም ሰው እኔ አላምንም፣ በፍጹም ማንንም ሰው አልፈልግም አባዬ። ነገር ግን እውነታውን ከሌላ ሰው ብትሰማ መቸም እኔ ልጅ ብለህ እንደማትቀራኝ ስላወቅሁኝ ነው። እናም ብታይ በቃ ሆስፒታል በተኛህበት ሰዓት እኔ አትነቃ መስሎኝ በጣም ደንግጬ ነበር። ማን አለኝ አንተ ብዬ እንደገና ጋምር ብለብስ ብበላ ብጠጣ ብደሰት በአንተ ነው ብዬ በጣም ተጨንቄ የነበር አባዬ። አሁን ግን ስለነቃ ሁሉንም ያንተ በቃ ደስታዬንም ሐዘኔንም የምትካፈለኝ አንተ ነህ። እናም ይሄ ነው እውነታው። እሺ እና ታዲያ እስኪ ንገሪኝ አንድ ባንድ ብሎ፣ ከዛም በኋላ ሁሉንም ነገር ነገረችው ሀንቾ። እናቲቱ ሂዳ ዲኤንኤ ምርመራ እንደተደረገ ዲኤንኤው ምርመራ ደግሞ ሀንቾ የእነሱ ልጅ እንዳልሆነች እና ሌላ እርግብ የምትባለዋ የእኛ ልጅ ናት ብለው እንደተቀበሉ ከዛም አልፎ ለህክምና ጤለህክምና ለህክምና ወጪ የከፈለው መስፍን የሚባለው የወይዘሪት ሜላት ባለቤት መሆኑንም ይህንንም ጭምር ነገረችው። ከዛም በጣም ተደነቀ። ሀንዬ ግን ይገርማል፣ አይደለም ማለቴ ያው አባትሽን ባልለውን ግን አቶ መስፍን የሚባለውና ሰላም የምትባለው እንዲሁም ምላስ የሚባለው በጣም ጥሩ ደግ ሰዎች ናቸው ብሎ ሲነግራት አባዬ ከምንም በላይ ብታይ እኮ ዲኤንኤው ምንም ይሁን ምንም፣ ነገር ግን አንቺ እህታችን መወረር ቋንቋ ነው ብለው ነው እኮ አባዬ ዝም ያሉት። አይገርምህም አለችው። በጣም የእኔ ልጅ እኔ እግዚአብሔር መስገን አንደኛ ታክል ሜዳ፣ ሁለተኛ የአንቺ ቤተሰቦች ተገኙ። ምንም ያህል እናትሽ ባትቀበልሽም እንኳ ሲቀጥል አሲርም ተቀየረልኝ። እስኪ አስቢው አሲር እንኳ ለእኔ ማሰብ ሲጀምር፣ እናም ደግሞ አልፎም ተርፎም አቶ መስፍን ለእኔ ሙሉ ወጪ ህክምና መክፈሉን ሳስብ፣ ታውቂያለሽ ዛሬ ብሞትም እንኳ ሀንዬ ሰው እንዳላት አውቄ ነው የምሞተው። እና እኔ ሄጄ ሁሉንም ነገር አስረዳታለሁ ለወይዘሪት ሜላት ብሎ ፋዘር ወይም አቶ ኖላዊ እንግዲህ በግድ ሄዱ። ከዛን አረባክሽ አረባክሽ ይሄ ልንገርሽ ከሀስከፈ ብሎ ታሪኩን በሙሉ ነገራት። ከዛም ወይዘሪት ሜላት እራሷን ስታወደቀች። ወይዘሪት ሜላት በጣም ተሰቃየች። ሀንዬ ብላ እግር ስር እግሯ ስር ወርቃ ብትለምናትም እንኳ እባክሽ እባክሽ ብትላትም እንኳ ሀንዬ በፍጹም ከዚህ በኋላ ከጥፍሬ ቆሻሻ እንኳ እንደ ጥፍሬ ቆሻሻ እንኳ አልፈልግሽም። ምንም ቅንጣት ታክል አንቺ ቦታ የለኝም። ነገር ግን አቶ መስፍንንና እንዲሁም ደግሞ እህቴ ሰላምን ወንድሜ ምላሴን ማንም ከማየት አይከለክለኝም። አንቺ ግን በጣም በጣም ስላበዛሹ እኔ እንዳንቺ አይነት እናት እንዲኖረኝ አልፈልግም። ሲቀጥል እኔ ከእናንተ ድሮም ነግሬያችሁ ነበረ ምንም ነገር ፈልጌ እንዳልመጣሁና እውነታውን ፈልጌ እንደሆ የመጣሁት። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደ ቀጠለ ይገኛል። እጅግ አስተማሪውና አጓጊው ድራማ ወይዘሪት ሜላት እንግድህ ወይዘሪት ሜላት እንግድህ የካሴት ካባውን ተከናነበች። አዋረደቻት። ሀንቾ ከዚህ በኋላ እንዳንቺ አይነት እናትም ሆነ ምንም እንዲኖረኝ አልፈልግም፣ በቃኝ። ከዚህ በኋላ አባቴ ነው ድኖ ልኛል። ሲቀጥል ደግሞ የህክምናውንም ወጪ የከፈለው አቶ መስፍን ነው እንጂ አንቺ አይደለሽም። አንቺንማ ተማመኝብሽ ነበረ እናም ትከፍል ያለሽ ብዬ ነገር ግን አንቺ ጭራሽ ላሻልሽኝ፣ እኔ ምንም ነገር ባላደረግኩት። እናም ከዚህ በኋላ አጠገቤ እንድትደርሽ አልፈልግም ብላ ልክ ልኳን ነግራት ሄደች። አቶ ኖላዊ ሁሉንም ነገር ለሜላት አስረዳት ያን ጊዜ መኪና ተገይታ እንደነበረ ማስታወስ እንደማትችል እንዲሁም ደግሞ እጅግ ብዙ ብዙ ነገር ያለፈውን ታሪክ በሙሉ ሲነግራት፣ እስኪ ንገሪኝ፣ እንዴት ነው ልጅሽ መሆኗን አንቺ የዘነጋሽው? ቢያንስ እልብሽ ውስጥ ምንም አይነት ነገር አልተሰማሽም? እንኳን አንቺ አምጠሽ ወለድሻት ይቅርና እኔ ራሱ እኔ ራሱ ያሳደግኳት ሀንዬ ምን እንደሚከፋት እና ምን እንደሚያስደስታት ጠንቅቄ የማቅ ሰው ነኝ። አንቺ ግን በጣም በጣም በጣም በጣም አስከፍተሽኛል፣ ልቤንም ሰብረሸዋል። ምክንያቱም የኔ ልጅ እንደዚህ የማድረግ መብት የለሽም። እናም ልጄ ከዚህ በኋላ ከእናንተ ጋር ምንም አይነት ቅርርብ የላትም። ነገር ግን ወንድሟንና እህቶቿን እንደምትወድ ስለማቅ እነሱን ትጠይቃለች አባቷን ጭምር አንቺ ግን መቼም ቢሆን የልጅን ጣዕም ስለማታቂው ከዚህ በኋላ እራቂ ብሎ ልክ ልኳን ነግሯት ሄደች። ከዛም ምግቡ አልበላ፣ ውሃው አልጠጣ፣ ሻው አልጠጣ እያላት ወይዘሪት ሜላት እንግዲህ እየጨለለች ትገኛለች። እውነት ለመናገር ወይዘሪት ሜላት አብዝተሽው ነበር። ጭራሽ ሀንየን እረግጠሽ ሂደሽ ነበረ ሲቀጥል አንቺ ጥቅም ፈልገሽ ነው እንጂ የኔን ገንዘብ ፈልገሽ ነው እንጂ የመጣሽው፣ በፍጹም አንቺማ አታታልኝም ብላ ከእርግብ ጋር ተባብራ ነበር። እርግብ እርግብዬ እንግዲህ መቀሚያ መቀመጫ መሄጃ ሁሉ አታለች። ምክንያቱም ሀንቾ እንዲሁም ደግሞ አሴር ተምቱ ሆነው ይች ልጅማ እንደምንም ብለን ለፖሊስ መስጠት አለብን እያሉ ከወዲያ ከወዲህ ይዘዋታል። ወይዘሪት ሚላት ሜላት አሁን ላይ ስለደነገጠች ምንም እያልቻት አይደለም። እናም የዚህ ሁሉ ተልእኮ ማን እንደሆነ ስትሰማ የበለጠ አበደች። ወይዘሪት ባዩሽ ዋና ይቷ አቀናባሪ ዋና ይቷ ጭበርባሪ የገዛ ጓደኛዋ መሆኗንና ሀምሳ ሺህ ብሩን ለተምቹ ተነግሮት ለተምቹ መስቀሉን እና ፎቶውን እንድታመጣ ታዞ እንደነበርና እሱም የሰጠው እሱ መሆኑን ለሁሉም በስልክ መረጃውን ይዞ ሰጣቸው። ከዛም ሁሉም ደነገጡ። ጭራሽ አበደችው ወይዘሪት ሜላት። አቶ መስፍንም እኔ ነግሬሽ ነበር ይች ሴትዮ ምንም ያህል እንደማትጥመኝና ደስ እንደማትለኝ ድሮውንም ጥንቱንም በኛ ትዳር መካከል ራሱ ድሮ እየገባች እንደዛ ስትበጠብጠን የነበረው በድህነታችን ላይ እንደዛ ስታናግረን የነበረው እሷ ነበረች። አየሽ፣ እሷ የምትልሽን በሙሉ ትሰሚያለሽ፣ ነገር ግን መጨረሻውን እዩ ብሎ እሱም ጨመረላት። ሰላምዬ ሰላምዬ ሰላምዬ አየማዬ፣ አንቺ እኮ ተነግረሽ ተነግረሽ ምን ዋጋ አለው። አይ ተረቱ ታጥቦ ጭቃ ይባል የለ። እስኪ ንገሪኝ፣ እኔ እኮ ነግሬሽ ነበር። አክስትሽ ናት ብለሽ ስትይኝ፣ እንደዚች አይነት አክስት የለኝም በፍጹም የምልሽ ለዚህ ነበር፣ እያሉ ሁሉም አበገኗት። የወይዘሪት ሜላት እናት እጅግ ደስ አላት። ሀንጌ የልጅ ልጇ መሆኗን ሲሰሙ በጣም ደስ አላቸው። እኔ ጥንቱንም ተሰምቶኝ ነበርኩ። ያው እናንተ ናችሁ እንጂ እኔ ነግሬሽ ነበር እውነት ነው። ምክንያቱም የሜላት እናት ማለቴ የሰላምዬ አያት ድሮውንም የእናንተ ጓደኝነት እኮ ከላይ ከላይ ነው የልብ ጓደኛ እንዳላደላችሁ እንተዋወቃለን ብላ ልክ ልኳን ነግራት ነበር። አቶ ባይ ወይዘሪት ባዩሽ ባዩሽዬ፣ እንግዲህ በቀጣይ ወደ እስር ቤት ስለምትወረወር ምንም እያደረገች አይደለም። ባሏ ሰምቶ እኮ እንደዚህ ታደርጊያለሽ። እኔ የምሰጥሽ ዱላ አልጠቀመሽም ማለት ነው። አሁን እስር ቤት ትበሰብሻታለሽ። አሊያ ደግሞ ከወሰድሽው ብር ግማሹን ሰጥተሽኝ ወደ ውጭ አገር መሄድ አለብኝ። እኔ ሄዳለሁ። ከአንቺ ጋር ግን ምንም አይነት ነገር አብሬ የምቀጥለው ነገር የለኝም ብሎ እንግዲህ ወይዘሪት ባዩሽ የምትወደውና የምታፈቅረው እንዲሁም እስከዛሬ ዛሬ እየደበደባት እንኳ አብራው ያለችው ባሏ ትቷት ወደ ውጭ ሀገር ሊሄድ ነው። ምክንያቱም ሜላትን እንደ ከዳቻት ሲያውቅ ነገ ምኔን እንደማትከጂኝ በምን እርግጠኛ ነኝ ብሎ የዛሬው ቪዲዮ ይህንን ይመስል ነበረ።